ምንድነው የሆነው? ስምሽን ንገር። እኔ ጄጄ ይባላለሁ። በ2016 ሐምሌ ሐምሌ 25 ና 26 ሲጸለይ ነበር። አንድ ለአንድ የስራ በር በሚለው ነበረ። መጀመሪያ ስራ ሰራ ነበር። ስራ ቁሜ ንግድ ነበር የጀመርኩት ፍየል ነበረ ምጭ ነው። ከዛ ስድስት ቤት ነበረኝ። ቤቱም አለቀ። ፍየል በኢፌሰር ጭን ነበረ ከቦረና ከጅጅጋ ከሱማሌ ኬትም ጭን ነበርና፣ ያም ተበላሸ፣ ፈረሰ። ሁሉ ነገር ባዶ ቀረው ማለት ነው። መኖሪያ አጣው። ምንም ማደሪያ እንኳን የለኝም። ከዚህ ልጅ ጋር ነው የምኖረው። ከዛ አንድ ጓደኛ ትርፍ ቤት አላት። በር የለውም፣ መስኮት የለውም፣ ምንም ነገር የለው። በሸራ አድርገን እዛ ውስጥ ነው የምንኖረው። ሁሉ ነገር ምን በላ? ሁሉ አለ። ስድስት በኤፌሰር ነው ፍየልም ምጭ ነው። አለቀ። ምን እንደጨረሰው አላቅም ግን እያለቀ እያለቀ እያለቀ፣ ዱከም ላይ ሁለቤ ነበረኝ፣ ሻሸምኔ ነበረኝ፣ ናዝሬት ላይ ነበረኝ። አለቀ፣ በቃ ባዶ ቀረው፣ ባዶ፣ ባዶ፣ ባዶ የቤት እቃ ተሸጠ። ምንም አንድ አልጋና አንድ ቁም ሳጥን ያለኝ ቤት ውስጥ አንድ ቴሌቪዥን። ከዛ አንድ የወንድሜ ልጅ ከአምቦ አዲስ አበባ ትመላለስ ነበር። ቤተፋጌና ለምን እዛ አትሄጂም አለች። እኔ ኦርቶዶክስ ነኝ፣ አረ እኔ አልሄድም፣ ሄጄ አላቅም አልኳት። ደጋግማ ስጠይቀኝ እሺ አዋሳ ላይ እንዳልኳት እሺ ብላ ሐምሌ 25ትና 26 አንድ ለአንድ ነበር ይዛኝ መጣች። ማለት ነው እሷ ቦረና ነው ምኖረው። ከቦረና መታኝ ይዛኝ መጣች። የስራ በር በሚል ነበር ጸሎት ሲደረግ የነበረው። ኢኮኖሚ ጭንገፋ የስራ በር ነበር። እና እዛ ጋ ነው የተቀመጥኩት። አዎ፣ አዎ፣ እዚህ ቤት እዛ መስኮቱ ስር ነው የተቀመጥኩት ማለት ነው። ሲጸለይ ቆይቶ፣ ከዛ ነብይ እየጸለየ እያለ ስልክ ተደወለልኝ። አንሺ አንሺ አለችኝ። የሚደውለው ወንድሜ ለጓደኛ ደውሎ ጓደኛ ደወለችልኝ። እች ቤት ሰጠች፣ አንቺ ስራ ተገኘልሽ እኮ አለች። ከዚህ ሳልወጣ ስራ የለኝ ምን የለኝ እኮ። ከዛ ምንድን ነው ፋብሪካ ውስጥ ስራ ተገኝቶልሻል። እሺ ብዬ ከዚህ ሲሄድ ስራ ገባሁ፣ ስራ ጀመርኩ፣ ስራ ሰራለሁ በቃ እየኖርን እያለ ከዛ ሌላ ቀን ሂጂና አመስግኝ አለችኝ። እና ብቻዬን መጣሁ እሁድ ቀን ነበር እና ከዛ ነቢይ እዚህ ጸልዮ ሁሉ ነገር ቅባት ቀብቶኝ ሄድኩ። እሁድ ሄጄ ሮብለት የሆኑ ፈረንጆች ከውጭ የመጡ ነበሩ እና አጋጣሚ የሆነች ልጅ የሆኑ ፈረንጆች ጋር እንሂድ ስትለኝ እ የምንሰራለ ቋንቋውን አልችል ምን አደርጋለሁ አልኳት። ነይ እንሂድ አለችኝ። ከዛ ከሱ ጋር ቤት ነበር ሂጂ አለኝ ከዛ ሄድንና እሷ እንግሊዘኛ ትችላለች፣ አወራች። አውርታ እንዴት ነው የምትኖረው? እንደዚህ ቤት ፈርሶባት ሁሉ ነገር ጠፍቶ ሲል ታዲያ ለምንድን ነው እኛ ቤት ማንሰጣት አሉ ፈረንጁ። ከዛ በቃ ቤት ፈልጊና ነገ ጠዋት እኛ እንከራያለን አለ። ማታ ወደ ቤት መጣንና ስልኬን ሰጥቼ መጣ ሲደውል እሱ እንግሊዘኛና አረብኛ ይችላል። ያው ከዛ ቆይ ልጅ ያለ ብዬ አገናኘሁት። እናቴ ናት ብሎ አውራ። ነገ ጠዋት ቤት ፈልጉ እኔ ከፍላለሁ፣ የስድስት ወር ትኖሩበት አላችሁ አለ ፈረንጁ ማለት ነው። እሺ ብሎ ከዛ ጠዋት ቤት ፈልገን ወዲያው ደላላው ቤት አገኘ። አስራ አምስት ሺህ ብር የሶስት ወር አርባ አምስት ሺህ ብር ከነ ደላላው ሀምሳ ሺህ ብር ነገ ጠዋት ግቡበት አለ እና አዲስ አበባ ሄደ ሊበር ወደ ውጭ አጋጣሚ እሱ በሌላ ጉዳይ ቀረና ተመልሶ መጣ እኛ ጋር ማለት ነው። ከዛ በኋላ የስድስት ወር አረገው ማለት ነው። ከዛ አዎ የስድስት ወር ከፈለ። በየወሩ ብር ይልክልናል ከሄደ በኋላ። እንደውም ዶላሩን ይዤ የመጣሁት እሱ የሰጠኝን ዶላር ነው። ግማሽ ይዜ የመጣሁት ከዛ እሱ በስልክ አሁን ያስተሮግማል ወይ አምስት መቶ ዶላር ወይ ሰባት መቶ ዶላር ወይ አራት መቶ ዶላር። አያቅሽም አያቀኝም። እኔ ቋንቋ አልችልም። እስ እጃችሁ ከፍ አርጎና ኢየሱስ በሏል። ዛሬ ለሆነ ሰው በር ይከፈታል። የኔን የሚል ሰው እጁ ከፍ አርጎ አሜን ይበል። እሺ ከዛ በኋላ በቃ 700፣ 300፣ 200 በቃ ይልክልናል ማለት ነው። ከዛ ለምንድን ነው ፓስፖርት የማታወጡት? አለ እሱ ወስ አሜሪካዊ ነው፣ እሱ እዛው ተወልዶ ያደገ ነው። እኔ ነበረኝ ፓስፖርትና፣ በቃ እሱ ያውጣ ብሎ ብር አስቸኳይ ያውጣ ብሎ ላከለት። 30 ሺህ ብር ተላከለት ለሱ። አይ አይ 300 ዶላር ነው ላከለት ለሱ ያውጣ ብሎ ማለት ነው። ከዛ ሲስተም የለም ተባለ፣ አስቸኳይ እንድናውጣ የለም ሲባል፣ አጋጣሚ የፋሲካ እለት በ በዘጠኝ ማለት ነው የተነጎዳ ወር መጣው ጠዋት ላይ ከዛ ስመጣ አገልጋይ ሌላ ነበረ እያገለገለ እዚሁ አፈሩንም፣ ምኑም፣ እዚህ መድረክ ላይ ስልክ ተደወለልኝ። እዚው ጋር እዚው ጋር። እሺ፣ እጃችሁ ገፉና በሩ ተከፈተ ተበሉ። እሺ፣ እዚ ጋር ስደርስ ተደውሎ ሳነሳ ብር እኮ አካውንትሽ ላይ ገባ አለችኝ ማለት ነው። ደውላ ብር አካውንትሽ ላይ ገባ አለችኝ፣ ቸርች ውስጥ ሆነሽ። እዚ ጋር ነው ፖስታ ገና ከመቀበሌ ዞርም አላልኩም እኮ እዚቹ ጋር ነኝ። ብር አካውንቴች ላይ ገባ ስትለኝ በቃ ዞረብኝ ማለት ነው፣ ዞረብኝ በቃ ምድር ሰማዩ ነው የዞርብኝ። ጌታ የሆነ ነገሬ በቃ ወደ ላይ ሁሉ አለኝ። ከዛ አበድኩ፣ አበድኩና ሄድኩ። ከዛ የሚጸለየ ሲስተም እምቢ ያላችሁ በ15 ቀን በወር ፓስፖርታችሁን ይዛችሁ እዚህ ቤት ትመጣላችሁ የሚል ነበረ። ከዛ ሄድኩኝ ወደ ቤት እሱንም ዘይት ቀብቼ ፋሲካ አለፈና በሳምንት ሳይሆነው ነው አርብለት ጠዋት ቁጭ ብለን ቤት ውስጥ ተደወለ። ከአዲስ አበባ ተመዝግበን እና አሻራ እንዲሰጥ እኮ ልጁ እየተፈለገ ነው። አይባልም። እምብ ያለው ማለት ነው እስጃችሁ ከፍ ይችላል እግዚአብሔር። ፓስፖርቱ ወጣ። ፓስፖርቱን በሳምንቱ አዲስ አበባ ቆይተን ይዘን መጣም ማለት ነው። እዚህ ውስጥ የሚቀመጠው ይሄው ፖስታው አያልቅም አይጐልም የሚል ሁሌ እዚህ ውስጥ ይቀበዳል። አይጐልም። ኧረ እባክህ እስኪ አጠገባችሁ ያለውን ሰው የማያልቅ የማይጎል ነገር ይከፈትልሃል። ጭይ! ኧረ ዘራፍ ዘራፍ ዘራፍ! የማያልቅ ነገር የማያልቅ ነገር የማይጎል ነገር፣ ዛሬ ማታ ከዝቤ ተረክበ ትወጣለህ። ውሰድ። አሜን በልና አንቺን ጻፍ ው እዚህ አጽፌ ነው ቢሮ እዚህ ቢሮ ጻፉና ስጡኝ ብዬ አጽፌ እንዲሁ ነው በቃ ከዚህ ከቦርሳዬ ውስጥ ብር ጠፍቶ አያውቅም ጌታ ምስክሬን ተቸግሬ አላውቅም በቃ ይሄው ዘጠኝ ወር ሆኖኛል እዚህ ከመጣሁ ግን በቃ ዘጠኝ መቶ ነገር ሆኖልኛል እግዚአብሔርን ያልሆነ አንድ ነገር ልንገራችሁ ጌታ ዛሬ እንዲህ እኮ ነው ንፋስም የለም ደመና ይሸለቆ ሳናነባት ያቆምና ቃል ደግሞ ምንድነው የምትለው? ይህም በእግዚአብሔር አይ ይኸው ስማኝ ጌታ ምስክሬ ነው የምላችሁ። ግንቦት ወር ታሪክ ይቀየራል። እጃችሁ ከፍ አርጉና ይቀየራል በለኝ ድገምና ይቀየራል በለኝ እሺ። አሁን ይኸው ፓስፖርቱን መጣ አምጥቻለሁ። እዚህ ቤት መጀመሪያ ቪዛ እንድንመታልን ነው። ጋምቢያ ምንድነው አንዱ ሀገር ጋምቢያ ታንዛኒያ አሜሪካ ጃማይካ እንድንሄድ ተፈቅዶልናል ማለት ነው። ሰኔ 30 መጥቶ ሊወስደን ነው። እስ ለሁለት ሰው ተነሱና፣ ለሁለት ሰው እስከ እስከ ግንቦ 30 እስከ ግንቦ 30 እስከ ግንቦ 30 አያልቅም አይጎልም። ቪዛው ቪዛው ተመቷል። በሩ ተከፍቷል። በረከቱ ተለቋል። እያዩሽ እያዩሽ የስ እያዩሽ አታፍሪምና፣ አትፍሪ አትዋረጂምና፣ አትደንግጪ። የልጅነት ሽ አምላክ እግዚአብሔር ያከብር። አልጆና ሜ ለሶስት ሰው ወይ ለሁለት ሰው አጠገባችሁ ያለውን ሰው እንዳትሉ፣ ሰፈር ቀይራችሁ። አያልቅም አይጎልም። ለሶስት ሰው፣ ለሁለት ሰው፣ በዚህ አንድ ወር፣ በዚህ ሁለት ወር አያልቅም አይጎልም። አያልቅም አይጎልም። አያልቅም አይጎልም። አያልቅም አይጎልም። እግዚአብሔር ያስመርጥሻል። የቱ ይሻልሻል? የቱ ይሻልሻል? የቱ ይሻል እናቴ? በዚህ ሳምንት በዚህ ሰላሳ እስከ ግንቦ ሰላሳ አንተ ቤት፣ እኔ ቤት፣ አንቺ ቤት ምስጋና ካልሆነ እግዚአብሔር እኔን ያልጠራኝ። ውርደትሽንና ውርቀትሽን የሚፈልጉ ፊት ለፊት ኑ እንጂ የምስጋናዬ ፕሮግራም ጨረስኩ። ተ ይሆናል። ወልጋ ስንት ሀገር አስመረጠሽ? እና አሜሪ አራት ሀገር፣ ታንዛኒያ፣ አሜሪካ፣ ጃማይካና ጋምቢያ አራቱም ሀገር ነው የምትኖሩት። አለን እኮ እየተሽከረከራችሁ። ምን ትያለሽ? እዚህ ቤት ጌታ ይሠራል። አንድ ለአንድ አንድ ለአንድ ጸሎት አይደለም። ነቢዩ ባይኖር ራሱ አፈሩ ራሱ ይሰራል። ውሃ ራሱ ውሃ ራሱ ይዘሽ እንዲካረክሽ ይሰራል። እኔ የነባን እጅ በእናት እጅ ንካኝ ብየዋለሁ፣ እዚህ ጋር ቆሜ ማለት ነው። አሁን ደግሞ ጉልበቱን ነው የሚያስነካኝ። ለሁላችሁም እኔ ለእኔ የደረሰው ጌታ ለሁላችሁም ይድረስላችሁ፣ ይሁን፣ ይሳካላችሁ። በደከማችሁበት ሰዓት ሁል ጌታ ይምጣላችሁ። ነብይን ደግሞ ለዘላለም ያኑርልኝ። እሱን ለኔ ለኔ ለብቻ በቃ እኔ ከሞት እንድነሳ ነው እሱን ያመጣው ማለት ነው። እኔ ለብቻዬ ነው የሰጠኝ እሱ። ለምሳሌ ይኸው ልጅ አለ። ጠዋት ጠዋት ቁርስ ስበላ አሀ መስፍኔ ይከፈት ነው የምለው ጌታ። ጠዋት ጠዋት ቁርስ እዚህ ጋር ካቀረብን ፍራሽ ላይ እሱ ሳይከፈት ቁርስ አንበላም ማለት ነው። አጋጣሚ ሆኖ ደግሞ እሱ ሲባርክ ነው የምንደርሰው ሁሌ እዚህ ቤት ከመጣው ጀምሮ ጥዋት ጥዋት እሱም ሳላይ ይወጡቻላቅ። እጃችሁ ስጡኝ፣ የራቀባችሁ የዘገየባችሁ እጄ ላይ አልመጣም የምትይው፣ ዛሬ ከዚህ ቤት ተቀብተሽ የምትወጪው፣ የኢየሱስ ደም የምትቀቤው ዘይት፣ እንደ እግዚአብሔር ነቢይ እናገራለሁ፣ የሚያዘገይሽን ጉቶ ይንቀለልሽ፣ የሚያዘገይህን ገደብ ያንሳ። ታምናላችሁ? አጠገባችሁ ያለውን ሰው ነካ አርጉትና፣ ገደቡ ተነስተዋል፣ በረከቱ ተለቀዋል። ጌታ ምስክሬ ሰላሳ አምስት ሰዎች እስከ ግንቦ ሰላሳ ለምስጋና እዚህ እንገናኝ። ይሄ የመጨረሻ ኮንፈረንስ ነው። ጩሁና አሜን። ባል ውሰድ። ምንድን ነው ይሄ ደግሞ ያመጣሽው? ባለቤት ልብስ ለእኔ ይህን ልብስ ስታለብስ ለእናንተ ደግሞ በተዋረዳችሁበት ባለቀሳችሁበት በተሰበራችሁበት ስፍራ ላይ ድንገተኛ የምስጋና መጎናጸፊያ እግዚአብሔር ያልብሳችሁ። እስ አሜን በይ። በቤቱ መዘንበቴ መቼ በኃይልና በብርታቴ በብርታቴ መንገድሽ የተቃና ይሆን የምትሄችበት ምድር ላይ እግዚአብሔር ሞገስ ይሁንሽ። የእግዚአብሔር መልካምነት በላይሽ ላይ ይቅደም። የጠፋብሽ የተወሰደብሽ ነገር ሁሉ ለኢዮብ እግዚአብሔር የሁለተኛው ቤት ባረከው እግዚአብሔር ተብሎ እንደተጻፈ ሁለተኛው ቤት የክብር ቤት ይሁንላት። የምትካስበት ቤት ይሁንላት። እጅ በእሷ ላይ ትሆን። ነጩና ጥቁሩ ፊት ሞገስ ስጣት። ልጆቿ በኢየሱስም አይፈሩ ከዚህ በኋላ የሚኖራት ህይወት የድል ህይወት ይሆን። ኪሳራ ከእጇ ወስጃለሁ። ያየ ሁሉ ይውደልሽ፣ ያየ ሁሉ ይገዛልሽ። ዓለምን የምትዞሪበትን ቪዛ እግዚአብሔር ሰጠሽ። በሮችሽ ሁሉ 24 ሰዓት አይዘጉ። መከናወን ይከተልሽ። አሜን።